በርቀት ፍቅር ወይንም ደግሞ ሎንግ ዲስታንስ ሪሌሽንሽፕ ላይ ያለሽ ፍቅሩ እውነት ወይንም ውሸት መሆኑን ማወቅ ከባድ ቢሆንም ለመጠራጠር የሚረዱ አንዳንድ ዋና ዋና ምልክቶች አሉ። የርቀት ፍቅር መሰረቱ መተማመንና ግልጸኝነት ስለሆነ እነዚህ ነገሮች ሲጓደሉ የውሸት ፍቅር ምልክት ሊሆን ይችላል። ሰላም፣ እንዴት ናችሁ? ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ አንደኛ የግንኙነት ጥራትና ወጥነት መጓደል። ይህም ማለት ተከታታይነት የሌለው ግንኙነት ይሆናል። የሚደውልልሽ ወይንም መልእክት የሚልክልሽ ሲፈልግ ብቻ ወይም ለረጅም ጊዜ ጠፍቶ ሲመለስ ነው። አስፈላጊ በሆኑ ጊዜያቶችና ቀናቶችሽ ላይ ሁሉ በግዴለሽነት ይጠፋል። ንግግሩም ሁልጊዜ ላይ ላዩን ነው። ስለ ወደፊት ህይወታችሁ፣ ስለ እቅዶቹ ወይንም ደግሞ ስለ ስሜቱ ጥልቁ ውይይት ለማድረግ ፈቃደኛ አይደለም። ምልክቶችንና ጥሪዎችሽን ምላሽ ለመስጠት በጣም ረጅም ጊዜ ይወስዳል። ለዚህም ምንም አይነት በቂ ምክንያት የለውም። ሁለተኛ፣ የረጅም ጊዜ እቅድ አለመኖር። የመገናኘት እቅድሽን ያደብዝዘዋል። አንቺ ልትሄጂ ወይንም ደግሞ እሱ እንዲመጣ አስታቅጂ ሰበብ እየደረደረ ቀጠሮውን ያፈርሳል። ለመገናኘት ምንም አይነት ጥረት አያደርግም። ከብዙ አመታት በኋላ ስላለው ህይወታችሁ ወይንም ስለጋብቻ ስትጠይቂው ርዕሱን ለማስቀየር ይሞክራል። ወይንም ተጨባጭ የሆነ መልስ አይሰጥሽም። ወይም ደግሞ በተቃራኒው የማይጨበጥ ተስፋ ይሰጥሻል። በቅርቡ እመጣለሁ ወይም ሁሉም ነገር ጥይ ይመጣለው ከሚሉ ከእውነታ የራቁ ተስፋዎችን እየሰጠሽ፣ ነገር ግን ምንም አይነት ተግባራዊ እርምጃ አይወስድም። ሶስተኛ፣ የመተማመንና የግልፀኝነት ችግሮች ስለ እለት ተዕለት እንቅስቃሴው ግልጽ አይሆንልሽም የት እንደነበር ወይንም ደግሞ ምን እየሰራ እንደነበር ስትጠይቂው አድበስብሶ መተው፣ ወይንም ደግሞ በቁጣ መመለስ፣ በብዛት ስለ ራሱ የሚነግርሽ ታሪክ የሚጣረስና ወጥነት የሌለው መሆን ከጓደኞቹ ስለ ቤተሰቦቹም ሊነግርሽ የማይፈልግና የሚደብቅሽ ከእነርሱ ጋርም አንቺን ለማስተዋወቅ የማይፈልግ ይሆናል። በማህበራዊ ሚዲያ ላይም ግንኙነታችሁን ማውጣት የማይፈልግ ወይንም በምንም አይነት አጋጣሚ ሪሌሽንሽፕ ውስጥ መሆኑን የማያሳይ ከሆነ ምናልባትም ይህ የግል ምርጫ ሊሆን ይችላል። ነገር ግን ሙሉ በሙሉ ግንኙነቱን መደበቅ አሳሳቢ ያደርገዋል። አራተኛ ገንዘብ መጠየቅ። ገና ምንም ሳትተዋወቁ የገንዘብ ጥያቄ የሚጠይቅሽ ከሆነ፣ በጣም እንደቸገረው ደጋግሞ የሚያወራ ከሆነ ይህ ትልቅ ማስጠንቀቂያ ነው። ግንኙነታችሁን ለጥቅሙ እየተጠቀመበት ከሆነ በየጊዜው የተለያዩ ሀሳቦችን በመጠቀም የህመም የኪራይ የጉዞ ወጪ እያለ ገንዘብ ይጠይቅሻል። ሁልጊዜ ከአንቺ የሚወስድ ሰው ከሆነ በስሜትም ሆነ በገንዘብ ከሱ የምታገኘው ነገር ጥቂት ይሆናል። ሁልጊዜም አንቺ የምትሰጪው ወይንም ደግሞ የምትደግፊው ነገር ይበዛል። እውነተኛ ፍቅር ግልጸኝነትን፣ መተማመንን እና በግንኙነቱ ላይ ጥረት ማድረግን ይጠይቃል። በእነዚህ ነጥቦች ላይ በቋሚነት ጉድለት ካየሽ፣ ምናልባት ፍቅሩ የውሸት ሊሆን ይችላል። ይህንን ሁኔታ ለመቋቋም ወይም ፍቅሩ እውነት መሆኑን ለማረጋገጥ ምን ማድረግ እንዳለብሽ ቪዲዮ እንድሰራልሽ ከፈለግሽ ኮሜንት ሴክሽን ላይ ያስታውቂኝ።